ዘማሪት አስተር አበበ ባለቤት ምንድን ነው ያጋራው? መረጃ ምንድን ነው? በትዳራቸው መካከል የተፈጠረው እስኪ የምናየናል። ሽፌ ዘውዴ ገበየው ይባላል የዘማሪት አስተር ባለቤት ትክክለኛ የፌስቡክ አካውንቱ ላይ ያጋራው መልእክትን ይመስላል። ለምንመለከታችሁ፣ ይመለከተናል ብላችሁ ለምታምኑ ይመለከታችኋል ብዬ ለማስባችሁ ለእናንተ በማለት ከመረር ሐዘንና የብዙ ጊዜ ጥበቃ በኋላ አማራጮቹን ሁሉ ከማጣት የተነሳ መፍትሄና እገዛ ሊገኝበትም ላይገኝበትም ወደምችል አደባባይ የመጣውበት ጥሪዬ ነው። ሰሞኑን በጥቂቱም ቢሆን የውስጤን ከምገልጽበት ከዚህ መድረክ ለመራቅ ሞክሬ ነበር፣ ለመሸሽ። አሁን ግን እውነትን ይዞ መሸሽ ተገቢ አይደለምና ቢከብድም የእውነትን አደባባይ መውጣት አስፈላጊ ሆኖ አግኝቸዋለሁ። ጉዳዩ ስለ እኔ፣ ስለ አንድ ሰው ወይ ስለ አንድ ቤተሰብ ብቻ አይደለም። በአንድም በሌላ አብዛኛው የክርስቲያን ቤተሰብ ከእኔ ቤተሰብ ጋር የሚያያይዘው ጉዳይ እንዳለ ገልጽ ነው። ስለዚህ እስካሁን ያለንበት ሁኔታ እየታወቀ ምንም እንዳልተፈጠረ ማለፉ ያስከተለው ጉዳት በቂ ሆኖ ወደኋላ የማይመለሱ ተጨማሪ አደጋዎች ከመፈጠራቸው በፊት በተለይ ከልጆች ጋር በተገናኘ የቀረኝን የመጨረሻ ምርጫ መጠቀም ግድ ስለሆነብኝ ነው። የሆነ ከአገልግሎት ባሻገር የቤተሰብ ሁኔታ የምሰማው ይመለከተናል የሚል ፈሪያ እግዚአብሔር ያለው የልጆች ሰቆቃ የሚገባው ህመሙ የምሰማው በአደባባይ ደስ ከምሰኙበት ባርኮት ባሻገር ከጀርባ ከጓዳ ቤት ውስጥ ስለመሆነው ነገርም ግድ ይለናል የሚል አካል ካለ ጥሪ ለማቅረብ ነው። እኔ አስቸጋሪ ወቅቶችን አልፌያለሁ። ከዚህ በኋላም እግዚአብሔር አቅምን ይሰጠኛል። ልጆቼ ግን ይችሉታል ብዬ የማለፍ አቅም የለኝም። ከዚህ በላይ በዝምታ ማለፍ አልችልም። ጥሪዬ ስለ ራስ ጉዳይ አይደለም። ከቤት መገፋት አልፎ ጎዳና ብወድቅ ግድ የለኝም። ስለ ልጆች ግን አደባባይ ላይ ብወገዝም ብወገርም ለነሱ መትረፍ ካመጣልኝ ደህና እንዲሆኑ ካደረገ መርጠዋለሁ። በሚዲያ መውጣት ያለውን ጉዳት አንደ ከወጣ መመለስ አለመቻሉን የማላስተውል ሆኜ አይደለም። ከዚያ በፊት እንዲህና እንዲያ የምባለው መከራዎችንና ጥረቶችን ሁሉ አድርጌ ያለሁ ተደርጓል። የቀሩ አማራጮችን ማንም ልጠቁም እስከማይችል ድረስ ከዛሬ ነገ ይሻል ይሆን እያልኩ በተስፋ በሰው መሃል ሆኖ ሰው እንደሌለው ብቸኛ መኖር ከጀመርኩ ዓመታት ተቆጥሯል። ስድስት ዓመታት እየተገፉና እየተሰደዱ ምንም እንዳልተፈጠረ በመሸፈን በግል እግዚአብሔርና በጥቂት ሰዎች ፊት ብቻ እገዛ መፍትሔና እርዳታ ስማጸን ቆይቻለሁ። ከሀያ ከአስራ አምስት ዓመታት በፊት ከዘራፊ ነፍስ ገዳይ ተናጥቆ ያዳነኝ ጌታ ለቤቴና ለቤተሰቤ የከፈልኩትን ዋጋና ውለታ ዛሬም ያሉ እማኞች ብዘነጉ፣ እግዚአብሔር እንደ ሰው አይደለምና አይረሳም። ታዲያ ዛሬ ላይ ለምን እንዲህ እንዲሆን ፈቀደ? እግዚአብሔር ይህን አልፈቀደም። ነገር ግን የጠላት ማለትም ሰይጣን ሐሳብ ሁሌም የእግዚአብሔርን ክብርና ስራ ማወክ እንደሆነ ግን አውቃለሁ። እየሆነ ያለውም ይኸውም ስለሆነ የእግዚአብሔር ስራና ክብር እንዳይጓደል ስሙ በዚህ መልክ እንዳይነሳ በትግስት በጸሎትና እገዛን በመሻት ለመቆየት ታግያለሁ። ነገር ግን ሁኔታዎች በሰው ልብ ድንዳኔና እየሆነ ባለው ነገር ተሸፍኖ ሌላ አደጋ መፈጠር ጀመረ። በእግዚአብሔር ጣልቃ ገብነት አንዳንዱን በታምር ስናልፍ ልታለፍ ያልቻሉትን ተሰብረንና የድመልክ ጸጸትን አትርፈንበታለን። እናም የተጠና በመስል መልኩ በግሌ የህሊና የመንፈስ የስነ ልቦና ድቀትና የጤና ቀውስን አልፎ እንደ አባት ማድረግ የምጠበቅብኝን የማድረግ አቅም እስካጣ ድረስ ጫናው ስበዛ ከዚህ ሌላ የቀረኝ ምን እንደሆነ የማወቅ ተስፋን በሰው ፊት ምንም እንዳልተፈጠረ ምንም ችግር እንደሌለ ደስታችሁ አመናችሁ በልብ ስብራት እንዳይቀዘቀስ የእግዚአብሔር ስምም በዚህ መልኩ አደባባይ ላይ እንዳይነሳ የምቻለውን በመቻል ቆይቻለሁ። በግልና በጓዳ ሊሞከሩ ሊደረጉ የሚገባቸው ነገሮች ሁሉ ስሞከሩ ቆይተዋል። ላለፉት ስድስት ዓመታት መሰረታዊ የቅድሚያ መፍትሄ የሆኑት ያለምንም መካከለኛ በግል ለራስ የሚባሉት ቀላል መንገዶች ከህይወት ስታትስ ከሀገርና ሁኔታዎች መቀየር ጋር ተቀይሮ ስፍራ በማጣታቸው ከቅርብ ተጠሪ ፓስተር እስከ ከተማውና የካናዳ የአብያተ ክርስቲያናት ህብረት መሪዎችንም በግልም፣ በኢትዮጵያ ቤተ ክርስቲያናት ተጽዕኖ ፈጣሪና መካሪ ሆናችሁ ያላችሁትንም እርዳታ ምክርና እገዛ ጠይቄያለሁ። ሁላችሁም የጉዳዩን መነሻ ሂደት ሆነና እያስከፍል ያለውን ጉዳት ጭምር ታውቃላችሁ። ምናልባትም በጓዳ በእግዚአብሔር ፊት ብቻ ጠይቄ ያጣሁትን መልስ በአደባባይ በህዝብ ፊትም ደግሜ በስም እየጠራው አስታውሳቸው ይሆናል። ከአንዱ የኔ ቤት ጉዳይ ከእኔ ከአንዱ ግለሰብ ልጆች ጉዳይ የከፋ ማህበራዊ ሀገራዊና ትኩረት የሚሹ ብዙ ህመም አለ በቤተ ክርስቲያንም ሆነ በምድራችን። ያን ብዬ ለመተው አስቤ ነበር። ነገር ግን ያለ በደላቸው ሳይጠይቁን ባደራ የተቀበልናቸው ልጆችም የንጹሃን ትውልድ አካል ናቸው። ከእኔ ሌላ አቤት ለሌላቸው የምችል የለም ብኖር የታለ ምን እየሆኑ ነው እንዳለ ያስተዋል አለ እነሱ በአስፈላጊ መልኩ ዋጋ እየከፈሉ አሜን ሀሌሉያ እያሉ መኖር ተገቢ ነውን ቸልታው በዝቶና የምታየው የማይታየውን ሸፍኖ የከፋ አደጋ ስመጣ አላወቅንም ነበር ብሎ መጸጸት ምን ትርፍ ያስገኛል ኃላፊነት የማይሰማው ልጆቹን መርዳት የማይፈልግ አባት አይደለውም አቅቶኝ እንጂ እድሌን አቅሜን መብቴን ተነፍጌ እንጂ የማይረዳ የማይደግፍ የማያገዘ ባልና አባት አልነበርኩም አይደለሁምም። ሰው በረሳ እግዚአብሔር አይረሳም። አንደኛዋ ልጃችን እግዚአብሔር ኦቲስቲክ ናት እስከማይባል ድረስ ፈውሶ በታምር እያሳደጋት ስላለ አመሰግነዋለሁ። ያለችበትን ሁኔታ እያወቀ ሶስት ልጆች በእናታቸው ላይ ትቶ የሚሄድና ሌሎች ወገኖች ለእርዳታ እስክትጠራ የሚያደርስ ስብና የለኝም እንደ ባልና እንደ አባት እስኬት ድረስ እንደ ተኳስኩ የሚያውቀኝ እግዚአብሔር የቅርብ ጎረቤት እማኝ ነው። እንደ ሰው ድካም ሊኖርብኝ ይችላል አለብኝም። ግን ለዚህ ሁኔታ ያበቃን ምን እንደሆነ ማወቅ የተገባችሁ ስለማያውቁ እዚው መግለጹ ስለሚያውቁ እዚው መግለጽ አስፈላጊ አይደለም። ይህን እዚህ እንዲህ ስል እየፈረሰ ያለ ቤትን የምሰራና የሚያደነልኝ ፍለጋ አልመጣውም። ቤትን የሚያፈርስም የሚሰራም ያው ቤቱን የሰራው የቆመበት አካል የቤቱ ዋልታ የሆነ ሰው ጥንዶቹ ራሳቸው ብቻ ናቸው። ቤቱን ሊያድኑም ሊያጸኑም የሚችሉት ያ ደግሞ የሁለቱንም ፍቃድና እሽባይነት ይፈልጋል። አንዱ ወገን ከዚህ በኋላ አያስፈልገኝም ካለ በአንድ ወገን ጥረት ብቻ ልተርፍ አይችልም። እናም ቤቴ እንኳን ባይተርፍ በቤቱ መፍረስ ሳቢያ በቤቱ ተጠልሎ በመኖር ሊያድጉ የተገባቸው ልጆች መጎዳት የለባቸውም። በአንድ ወገን ገንዘብ አቅም በልቶ ማደራቸው አይደለም። ደህንነታቸው፣ ስነ ልቦናቸው፣ ስሜትና አይምሯቸው ከፍቅር እጦት የተነሳ እየተጎዳ ነው። እየሆነ ያለውን በማየት እየተረዱ መጠየቅና መጨነቅ ጀምረዋል። ይህንንም በቅርብ ያላችሁ ታውቃላችሁ። ስለዚህ ከየትኛውም ወላጅ አባት ባልተናነሰ ልጆቼን ይወዳሉ። ስለ ልጆቼ ነቀፋን፣ ስለ ልጆቼ ዘለፋን፣ ስለ ልጆቼ ደቦ ውግዘትን፣ ስለ ልጆቼ ማናቸውንም ፍርድና ክስ ልቀበል እንሆ አደባባይ መጥቻለሁ። ብቻ እነሱን ታደጉልኝ እንጂ እኔ ላይ ማናቸውም የምትበይኑትን ፍርድ እቀበላለሁ። ከልጆቼ ጋር በፍቅርና በሰላም አብሬያቸው እንዳልኖር በግፍ ተገፍቻለሁ። ልጆቼ በስነ ልቦናና በውስጣዊ ስሜትና ህይወታቸው እየተጎዱ ነውና እርዳታን እማጸናለሁ። ጭንቀት፣ ሐዘን፣ ብስጭትና ተስፋ መቁረጥ የሚያመጣው ውጤት ለእናንተ ጸጸት፣ ለራሴ ፍርድ፣ ለልጆቼ የዕድሜ ልክ ሐዘን ነው። ምንም እንኳን መማሪያ ስኬት ብቻ ሳይሆን ውድቀትንም ያስተምራልና ከኛ ታሪክ ብዙ ሰው የምማረው ነገር ስለምኖር የመሃሉ መጽሐፍ ታሪክ አለን ነገር ግን አሁን አንዳንድ እውነታዎችን መፍትሄ ይገኝ እንደሆን በማለት እንዳስፈላጊነቱ መግለጽ ግድ ሆኖብኛል። ይህንንም ወደፊት በጊዜው በጽሁፍም ይሁን በሌላ መንገድ መፍትሄና እርዳታ ለመፈለግ ስል እመለስበታለሁ በማለት የዘማሪት አስተር ባለቤት ነው የገለጸው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት አብሬያቸው ቆየሁት። ሚኪነኝ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ እንዲሁም ሚዛናዊ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች እየመስላሉ በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በእያላችሁበት የዓለም ክፍል ሰላም ያቆያችሁ።